አሰላሙ ዓለይኩም ወረህመቱላሂ ወበረከቱ የሸምሴ ኢትዮፕ ቤተሰቦች፣ እንዴት አላችሁ? እንደምን አላችሁ? ከእኔ ጋር አልሐምድሊላሂ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ የመጣሁት ኢድ ሙባረክ ልላችሁ ነው። እንግዲህ ሙል ጋር እያዝናናሁ ኢድን እንግዲህ ኢድ ሙባረክ ለሁላችንም ኢንሻአላህ ሁላችሁም እንግዲህ በየሀገሩ ሆናችሁ በየሰው አገሩ ሆናችሁ ሁልጊዜ ኢድንም አረፋንም የምታሳልፉ ሁላችሁም እንግዲህ እንኳን አደረሳችሁ ኢድ ሙባረክ ብያለው። በድጋሚ ውድ ቤተሰቦች እንግዲህ ከቤተሰብ ተለይተን ብዙ ጊዜ የምናሳልፈው ኢዲን ማለት ነው፣ በሰው ሀገር ነው። እንግዲህ ሱቁንም እያስጎበኘኋችሁ ኢዲን ሙባረክ ልላችሁ ነው እየመጣሁት ማለት ነው። ይሄ የምትመለከቱት ቦታ ሀይፋ ሞል ይባላል። እንግዲህ ለኢዱ ፏብትን ዞር ዞር ዞር ዞር ብዬ ነበርና እንዳለውን ነገር ለእናንተ ይዤላችሁ መጥቻለሁ ውድ ቤተሰቦቼ እና እዚህ ቤት በነገራችን ላይ ጫማቸው በጣም ውድ ነው። አራት መቶ አምስት መቶ ነው ሪያል ማለት ነው። አይነካም እና ዲስካውንትም ሲወርድ በጣም ትንሽ ነው። ደስ ይላሉ። ሙሉ ቦታው በጣም ያምራል። ደስ ይላል ማለት ነው። መዝናኛ ቦታ አለው። የልጆች መጫወቻ ቦታ አለው። የጌጣጌጥ ቦታ የሌለው ነገር የለም ማለት ነው። እና ኢዲን እንዴት ነው የምታሳልፉት? እኔ እንግዲህ በስራ ነው የማሳልፈው። ይህ አርቲፊሻል ነው፣ አርቲፊሻል ጸጉር ነው። አሻንጉሊቲቱ ደግሞ ሰው ትመስላለች በነገራችን ላይ እና ይሄ ደግሞ መጣዕም ነገር ነው። ከውጭ ላይ ፎቶ ነው፣ የተዘቀዘቀ ፎቶ ነው። ይህ ደግሞ እንግዲህ ከሙሉ ቁጭ ብላችሁ ሻይ ቡና የሚሄዱበት ምግብ የሚበሉበት ትንሽዬ መቀመጫ ቦታ መዝናኛ ቦታ መጣም ነው ማለት ነው። በጣም ያምራል። እንግዲህ ኢዱን የምናሳልፈው በነገራችን ላይ ሁላችንም መስራ ቦታ ነው ማለት ነው። ግማሹ ይፈቀድለታል፣ ግማሹ ደግሞ ከኢድ በኋላ ይባላል። አሁን ምሳሌ እኔ ኢድ በወጣ በሳምንቱ ነው ለኢድ እጃዛ የሚሰጡኝ ማለት ነው። የዕለት ሁለት ያው ስራ የሚሰራ ስለሌለ ለኢዱ መውጣት ሐኪም ተብዬ ቁጭ ብያለሁ ማለት ነው። ሁላችሁም ባላችሁ አቅም ሀታ ከሰው ቤት ቁጭ ብላችሁ ያላችሁ ሰዎች ፏፏ ማለት ባላችሁ አቅም የኢድ ዕለት አዲስ ልብስ መልበስ ሊሆን ይችላል። ከክፍላችሁ ማታ ስተኙ እራሱ ለባብሳችሁ ዘንጣችሁ ኢድን ማክበር ትችላላችሁ። በተቻላችሁ አቅም ማለት ነው። ምን ይደረግ፣ በሰው ሀገር ያለ ሰው ምንጊዜም ያው ኢድንም ብዙ ነገር ብቻውን ነው የሚያሳልፈው። ስለዚህ ብዙ ሰው አንዳንድ ሰው እየተከፋ ኢዲን፣ ስንት ዓመት ብቻችሁን አሳለፋችሁ? የሚል ቻይለንጅ አውጥተው ነበረ ስለዚህ ያው ብቻችንን የኢድ የምን ኢድ የሚሉ አሉ ማለት ነው። ስለዚህ እንደዛ ሳይሆን ኢድን በሰላም በደስታ መቀበል እንጂ አላህ ብሎት ደግሞ ከቤተሰብ ጋር ልናሳልፍ እንችላል። አንድ ጊዜ ጊዜው ደርሶ ጊዜው ይደርስና ኢድን ማለት ነው ከቤተሰቦቻችን ጋር ልናሳልፍ እንችላለን። ሀገራችን ላይ ሄደን ሞልቶልን ተሳክቶልን ልናሳልፍ እንችላለን። መቼም ምንጊዜም ዱንያ ያሞላ ግን ደግሞ አንዳንድ ጊዜ ጊዜው እስከሚደርስ ድረስ በጣም ያለፋል። ቢያለፋም ምን ቢልም ራሳችንን ባለን አቅም ማስደሰት ለራሳችን ደስታ መጣር እንጂ ኢድን ከቤተሰብ ጋር አልሆንኩም ብሎ ማልቀስ ማላዘን ለእኛ አይጠቅመንም ማለት ነው። ስለዚህ ባላችሁ ነገር ዘና ፈታ በሉ ማለት ነው። ክፍላችሁን ዘግታችሁ ሊሆን ይችላል፣ ስራችሁን ሲጨራርሱ ልብሳችሁን ለብሳችሁ ለግማሽ ሰዓት ሊሆን ይችላል፣ ለ15 ደቂቃ እና ውዶችዬ፣ ሁላችንም ራሳችንን ለማስደሰት መጣር አለብን ከማልቀስ ከማናዘን ይልቅ ራሳችንን ፈታ የምናረግበት መፈለግ አለብን ማለት ነው። ለምን ብዙ ሰው ይታመማል? በጭንቀት ይጨናነቃል። ስለዚህ ጭንቀትን ማራቅ እና ራሳችንን ማስደሰታ አነርሳ ለማለት ያክል ነው። እንግዲህ ልጆች ጨዋታ ነበረ፣ ደስ ይላል። አንዳንድ ጊዜም ደግሞ ሱቅ ሊሆን ይችላል። ወጣ ብለን ፈታ እንበል። ሰብስክራይብ፣ ላይክ አድርግ ባ